በከተማ ልማትና ሰላም የህዝበ ሙስሊሙ አበርክቶ እንዳይጓደል የወልድያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ አሳሰቡ። ሕዝበ ሙስሊሙ የአረፋ በዓልን ሲያከብር በመረዳዳት ሲሆን ዘንድ የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት አሳስቧል። 1446ኛው የአረፋ በዓል በወልድያ ከተማ በድምቀት ተከብሯል። ካሳሁን ኃይለ ሚካኤል ያስቃየናል። 1446ኛው የአረፋ በዓል በወልዲያ ከተማ በድምቀት ተከብሯል። ሕዝበ ሙስሊሙ በመረዳዳት በዓሉን እንዲያከብርና ለወልዲያ ከተማ ሰላምና ብልጽግና የድርሻውን እንዲወጣ በበዓሉ ተገልጿል። የወልዲያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ጸሐፊ ኡስታዝ ሐሰን ተማም ሕዝበ ሙስሊሙ ተፈናቃይ ወገኖችን እንዲያግዝ አሳስበዋል። ለኡድሕያ ያርናውን ስጋ ሙሉን መብላት አይገባም የተወሰነውን ለአቅመደካ የተወሰነውን በዕለቱ አዘጋጅቶ ከጓደኛና ከቤተሰብ ጋር መብላት፣ የተወሰነውን ለቤት አስቀምጦ መጠቀም ይገባል። በዚህ ክፍፍል ውስጥ መረሳት የሌለባቸው የቲሞችን፣ ባል የሌላቸውን ህፃናት የሚያሳድጉ ሴቶችን፣ የተፈናቀሉ ወገኖችን ስራ የሌላቸውን ማሰብ እንደሚገባ ላስታውሳቸው እወዳለሁ። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የበለጸገች ወልዲያ ለትውልድ የማሻገር ተግባር ላይ ህዝበ ሙስሊሙ ድጋፉን እንዳያቋርጥ ነው ያሉት። በሁሉም ዘርፍ የተጀመሩትን የልማትና የሰላም ጅምሮቻችንን በማጠናከር የከተማችንን ሁለንተናዊ ብልጽግና ለማረጋገጥ እንደ ነቢዩ ኢብራሂምና ልጃቸው እስማኤል ቁርጠኛ ስንሆን ለነገ ልጆቻችን የተመቸች ውብና ጽዱ ከተማ እናስረክባለን። የአካባቢን ጸጥታ በማስፈን የከተማ ነዋሪዎች ድርሻ ጉልህ ነው ያሉት ብባል አብራሪ ህዝበ ሙስሊሙ የሀገር መከላከያን እንዲደግፍ ጥሪ አቅርበዋል። የከተማችን ህዝብና የአካባቢው ነዋሪ የሀገር መከላከያ ሰራዊታችን፣ ኩራታችን፣ ማንነታችን፣ አሌንታችን በመሆኑ ልክ እንደ ሁል ጊዜው ስሙን፣ ዝናውን፣ ክብሩንና ሞራሉን ጠብቀን ለሚሰራው ስራ አጋዥነታችንን አጠናክረን መቀጠል ያስፈልጋል። የወልዲያ ከተማ አስተዳደር እና የሰሜን ወሎ ዞን አስተዳደር የስራ ኃላፊዎች እንዲሁም የወልዲያ ከተማና አጎራባች ቀበሌ ነዋሪ የሆኑ ህዝበ ሙስሊሞች የታደሙበት 1446ኛው የአረፋ በዓል በሰላም ተጠናቋል።